በነገራችን ላይ የዛሬው የሀይሚና የብሩኬ ሀሳብ በጣም ብዙ ጊዜ አስተላልፈውታል። ነገር ግን አልገባላላቸው ሰዎች ዛሬም በድጋሜ ደግመውታል። እንግዲህ አራት ልጆች ይወለዱ አይወለዱ በሚለው ዲስከስ እያደረጉን የመጡትኝ እንደዚሁም ጋሽዬ እናትዬ ብሩኬ ከሀይሚ ጋር መኖሩ ተጠይቀው ፍቃዳቸውን በደስታ ፈቅደዋል። ይህ ደግሞ በጣም ደስ የሚል ነገር ነው። በመጀመሪያ ግን ዛሬ ሀይሚዬ ያስተላለፈችው በጣም የተለያዩ መልእክቶች ናቸው አንደኛ ለአንዳንድ ሰዎች መልእክት አስተላልፋለ ሁለተኛ እንደ ተጸጸተችም ተናግራለች እንደዚሁም ደግሞ ቤተሰቦቿን እንዳስፈቀደች ለብሩኬም ደግሞ ያላትን ነገር ሙሉ ነገር ነው የተናገረችው ቤተሰብ በመጀመሪያ ደረጃ እኔ ለሀይሚዬ መናገር ፈልገው የሰው ልጅ ልክ እንደ መልኩ የተለያየ ሀሳብ ነው ያለው ገባሽ አይደል ሀይሚዬ ለሁሉም ጥያቄውን መልሽ ወይንም ደግሞ አስረድች ምናምን እችላለሁ ብለሽ እንትን እነዛ ሰዎች እንዳሰቡ ያስቡሽ እንዳሉ ይበሉ። ሻቃለው ብዙ ነገር ተብላችኋል። አብራችሁ መኖር ስጀምሩ ኢቭን እንኳን ለሀይሚ ብዙ ነገር እየተባለች ነበረ። እንትን ካለሽ እኔ እንትን እሸልምሻለሁ እስከመባል እስከ ማለት የደረሱ ልጆች አሉ። እነዚህ ደግሞ የራሳቸው አስተሳሰብ ነው። ገባሽ አይደል ሀይሚዬ፣ አንቺና ብሩኬ ጋር ደግሞ ያየሁት በተለይ ደግሞ ዛሬ ላይ ሀይሚ ያስተላለፈችውን ሰምታችሁ ከሆነ ብሩኬ ለእኔ ሴትነቴን እንድወደው፣ ክብሬን የበለጠ እንዳከብረው እሱ እያገዘኝ ነው ብላለች። ገባችሁ። ለዛም ነው ይሄን ነገር ደጋግመው የሚሰሩት ደጋግመው የሚያስተላልፉት። ዛሬም ደግሞ ሌላ ያላሰቡትን ነው አንዳንድ ሰዎች እየተናገራችሁ ያላችሁትኝ እዚህ ጋር የሀይምዬ ጥያቄ ወይንም ደግሞ ሀሳቡ ምንድን ነው? ሀሳቡ ብሩኬ፣ እኔ ቤት ው አንድ ላይ ነው የምንኖረው፣ ስለዚህ ሶፋ አይመችም፣ አብረን በቃ አንድ አልጋ ላይ አብረን እንደር፣ አብረን መኖራችን ካልቀረ ነው ሀሳቡ። ቤተሰብ በደንብ ዘርዘር አረግላችኋለሁ። በመጀመሪያ ግን ይህንን ያለችበት ምክንያት አንደኛ፣ ሀይምዬ ተናግራለች ብሩኬ ለእሷ ምን ያህል ክብር እንዳለው፣ ሴትነቷን እንዴት እንደሚወደው፣ እንዴት እንደሚያከብርላት፣ ትልቅ ደረጃ እንድደርስ እንዴት እንደሚፈልግ፣ ሪስፔክት እንደሚያረጋት። በቃ እኔን ብቻ ይሆን ወይም ደግሞ ሌሎቹን ሁሉ እንደዚህ ይሆን ብዬ አስባለሁ ብሩኬ ያለው ክብር በጣም ነው የሚያስገርመኝ ኢቭን እንኳን እኔ የሆነ ነገር ባረግ እንኳን እሱ ይመልሰኛል ይሄ ምንድነው ቤተሰብ ብሩኬ በጣም ስለሚወዳት ይጠነቀቅላታል አንደኛ ደረጃ ይሄን የሚያረግላችሁ ደግሞ የሚወዳችሁ ሰው ሲኖር ነው ብሩኬም ተናግሯል በወንድ መኖር ትፈልጊያለሽ ወይ ናላት ይሄ ደግሞ የውድቀት ውድቀት ነው ለሴቶች ሴቶች ከገባችሁ ማወቅ አለባችሁ በወንድ መኖር ማለት ሁልጊዜ ታገባላችሁ ትወልዳላችሁ የእሱን እጅ ነው የምጠብቁት አምስት ሳንቲም አስር ሳንቲም አንድ ብር ሁለት ብር እያላችሁ ነው የምንለቅሙት ገባችሁ ብሩኬ ደግሞ ነገር እንዲሆን አይፈልግም በሀይሚ ላይ ስለሚወዳት። እንደገና ደግሞ ብሩኬ ታውቃላችሁ፣ የሴት ልጅ ነው የሙሽዬ ልጅ ነው። ለዛም ነው ሀይሚዬን እንደዚህ የሚጠብቃት እንደዚህ የሚያከብራት እንደዚህ አብሯት ትልቅ ደረጃ እንድደርስ የሚፈልገው ገባችሁ። እናንተ በፈልጋችሁት ሀሳብ ማሰብ ትችላላችሁ። እንግዲህ መልስ ከሆናችሁ ይሄን ነገር በጣም ደጋግመው ብዙ ጊዜ ሰርተውታል። በጣም ብዙ ጊዜ ሀይሚ ተናግራለች ስለ ብሩኬ። ኢቭን ተጸጽታ ዛሬ እየተናገረች ነበር። እኔ ሰሞኑን ብሩኬን እንዴት እንደዛ አስቧል በኋላ እሱ ለእኔ ያለው ክብር እኔ ትልቅ ደረጃ እንድደርስ ነው የሚፈልገው። ሴቶችንም እንደዛው ተመሳሳይ ያከብራል። በቃ ሴት ልጅ በሴትነቷ ስትጠቃ፣ ስትጎዳ፣ ስትወርቅ ማየት አይፈልግም። እንደዛ ማሰቤ ልክ አልነበረም ብላ ተጸጽታ ላይ ሀይሚዬ እንድትጸጸች አይደለም የምፈልገው፣ ግን ደግሞ እንደዚህ አውቀሽ መመለስች ሲቀጥል ብሩኬም በእንደዚህ አይነት ነገር አለመጠርጠርሽ ተመችቶኛል። ገባሽ? ምክንያቱም እናንተ ሁለታችሁ ረጅም ዓመት ሁለት ዓመት ማለት ቀላል አይደለም። ተከባብሮ አብሮ መዝለቅ አብሮ መኖር አብሮ አንድ ሆኖ መቀጠል ቀላል አይደለም። በነገራችን ላይ አብራችሁ ስትሉ አብራችሁ ቪዲዮ ስሰሩ አብራችሁ ብዙ ነገር ስታሳልፉ የሰው ልጅ ይጣላል። እንኳን ሰው ከሰው ጋር እግር ከእግር ይጋጫል። ብዙ ዩቱበሮችም እንደዚ ተጣልተው የቀሩ ሰዎች እናውቃለን፣ አደለም? ስለዚህ እናንተ ደግሞ ተከባብራችሁ በተለይ ደግሞ ብሩኬ ላንቺ ለሴትነትሽ ትልቅ ክብር እንዳለው ተናግረሻል። እሱም ደግሞ ጀግና በቃ ጀግና። ሴት ሲያሳድጋችሁ፣ የሴትን ህመም ትረዳላችሁ፣ ወንዶች ማለት ነው። ሴት ልጅ ትልቅ ደረጃ መድረስ እንዳለባት፣ በራሷ በእግሮቿ መቆም እንዳለባት፣ እራሷ መቻል እንዳለባት ከብሩኬ መማር ትችላላችሁ። እዚህ ጋር ሀይሚዬ ብቻ ስለተጠነቀቀች ብሩኬ ባይጠነቀቅ ኖሮ እራሷን ታድናለች ማለት አይቻልም ብላለች ሀይሚዬ። ሴት ልጅ የሴት ልጅ ልብ በነገራችን በጣም ስስ ነው። የሆነ በወሬ በወሬ ወይም ደግሞ ብቻ በሆነ በማባበል በማታለል የሴት ልጅ ልብ ምንም ተጠነቀቅም ብትሉ ይሸነፍ። አልገባችሁ አደለ? ብሩኬም ስለሚጠነቀቅላት ነው እዚህ ደረጃ የደረሱትኝ እና አራት ልጆች ወለዱ አይወለዱ የሚለውን ሀሳብ ያመጣችሁ ምንድን ነው ብዙም ሰዎች ያው አንድ ቤት እየኖሩ ይሄ ነገር ይፈጠራል ብለው ለሚያስቡ ሰዎች ነው ኦኬ እንደዚህ አይነት ነገር አስቡ ምናልባትም እናንተ ከምታዩት አንጻር ሊሆን ይችላል ግን ማወቅ ያለባችሁ ብሩኬ ከመጀመሪያ ጀምሮ ለሴቶች ምን ያለ ክብር እንዳለው እናቱ ብቻ ተሳቃይታ እንዳሳደገችው ብዙ ጊዜ ይናገራል ለዛ ነው በቃ እመኑ ማለት ሁሉም ሰው አንድ ነው ማለት አልችሉም ገባችኋል የተለያየ ሰው አለ እና በእርግጥ ወንዶች እናቃለን ትሉ ይሸነፋሉ ማለት ደግሞ ሁሉም ናቸው ማለት አይቻልም፣ ማጠቃለል አይቻልም። በአንዳንድ ወንዶች ሌሎችም ደግሞ አብረው መጨፍለቅ የለባቸውም ብዬ አስባለሁ፣ እኔ እንደ ራሴ ማለት ነው። ሲቀጥል ያው ሀይምዬም ተናግራለች፣ ቤተሰብ ጋሽዬን እትዬን አስፈቅጃለሁ። ብሩኬ አንድ ላይ ከኔ ጋር ስላለ ብቻዬን ስላልሆንኩኝ ደስ ብሎኛል። ምክንያቱም ከሰው ጋር መኖር ለምጄ ብቻዬን ስኖር በጣም ከብዶ የነበር አሁን ደግሞ ብሩኬ ስለመጣ ደስ ብሎኛል ብላለች። የኔ እናት እንኳን ደስ አለች፣ ብሩኬም ሪስፔክት አርጓታል። በጭራሽ ነው ያለ አብረን እንደር ምክንያቱ ምክንያቱም ሰዎችም እንደዛ እያሉ ስለሆነ አብረን እንደር፣ ልጅም ቢወለድ ችግር የለውም እናሳድጋለን፣ አራቱ ልጆች ቢወለዱም እያለች ነበረ። ብሩኬ ተናግሯል። በቃ ኃላፊነት አለብን እኛ ደግሞ ገና ወጣቶች ነው፣ መስራት አለብን እያለ ሀይሜን ቡሽ ሲያረጋ ሲደግፋት ነበረ። ኢቭን እንኳን ያ ነገር ባይፈጠር፣ ገባችሁ? የራሳችሁ የሆነ ቀይ መስመር የሚባል ነገር አለ፣ ክብራችሁን የምታስከብሩበት ምንም የናንተ ሰው ሊሆን ይችላል። ገባችሁ? በተለይ ደግሞ ሴቶች ራሳችሁን መጠበቅ፣ ክብራችሁን ማስከበር የእናንተ ግዴታ ነው። ኢቭን አይደለም ሁሉም ሀይሚዬ፣ እኔ ፈቅጄላለሁ እያለችው ነበር። እሷ እንኳን ብትፈቅድ ወይንም ደግሞ እሷ ፍቃደኛ ሳትሆን ሌላ ሰው እንኳን ቢያስገድዳት ቀይ መስመሯ ማለፍ የለበትም ያ ሰው ምንም የምትወደው ምንም የምትቀርበው ሰው ቢሆንም ማለት ነው ቤተሰብ እናንዳንድ ሰዎች ደግሞ እያየው ነበረ፣ ብሩኬ በሀይሚ ላይ እየቀለደባት ነው። ሴትናትን ጊዜዋ ያልፋል፣ መውለድ አለባት፣ ማግባት አለባት፣ ነገዛሬ ነገዛሬ እያለ ስለዚህ በጊዜዋ እየተጫወተ ነው ምትሉ ልጆች እያየው ነበረ። አንዳንድ ልጆችን በመጀመሪያ ብሩኬ እኮ ጥሏት አይደለም ሄደው አይደል? አብረን እንደግ፣ መጀመሪያ ትልቅ ደረጃ እንድረስ። ሲጀመር ሲጀምር፣ ሃይሚ ትልቅ ሴት አይደለችም። አንድ ሴት እስከ ሀያ አምስት አመቷ ድረስ ኖርማል ነው፣ ገባችሁ? ከዛም በላይ ቢሆን ኖርማል ነው። መጀመሪያ ገና ለገና እድሜ ይሄዳል ብላ አልሆነ ህይወት ውስጥ መግባት የለባትም። አግብታ መፈታውን ባል ማግባት የለባትም። ለልጆቹ አባት መምረጥ አለባት ገባችሁ አይደለ? እንደገና ደግሞ ስኬታማ መሆን አለባት። እሷ ያሳለፈችውን ህይወት ልጆቿ ማሳለፍ የለበትም። የተሻለ ትምህርት ቤት መግባት አለባቸው። የተሻለ ነገር ማግኘት አለባቸው። እዚህ ጋር እየሰሩ ያሉት ሃይሚና ብሩኬ ለዛ ነገር ነው። ገና ለገና ዩቱበር ናቸው ብር አላቸው ለምንድነው የማይወልዱት? ለምንድነው የማይጋቡት? የሰው ልጅ አላማ አለው። በነገራችን እንደናንተ አይደለም የሚያስበው። ይሄን ነገር ማወቅ አለባቸው። እናንተ ብር ብር ብቻ ነው ብቻ ልጅን የሚያሳድገው ልጅ እኮ በብር ብቻ አያድግም። ገባችሁ። ፍቅር መሰጠት አለበት። መጀመሪያ እነሱ ማደግ አለባቸው። ሲጀመር አይታችኋል፣ ብሩቅም ተናግሯል። የሆነ ሰዓት ተጨቃጭ ቀን ብን ላይ ልጁን ብቻሽን ልታሳድጊ ነው ወይ አንቺ ትጎጃለሽ እያላት ነበር። ይሄ ማለት ምንድን ነው? በብር ብቻ አይደለም እንደግ እያላት ያለው። በአሚሯችን እንደግ ትንሽ በሰል እንበል። ትልቅ ደረጃ ማለት በቃ በአሚሯችሁ። የሰው ልጅ በመጀመሪያ ደረጃ እንደነገርኳችሁ አሚሮ መብሰል አለበት። ለልጆቹ እንዴት ፍቅር መስጠት አለበት፣ እንዴት መንከባከብ አለበት በነገራችን ላይ ፍቅር ሰጥቷችሁ ከሚያሳድጋችሁ አባትና ብር ሰጥቷችሁ ከሚያሳድጋችሁ አባት ምረጡ። እኔ ፍቅር ሰጥቶ ምንም ብር ሳይኖረው ቆሎ ቆርጥ የሚያደርጉት አባት ይሻለኛል። ገባችሁ አይደል? ምክንያቱም ቢያንስ ትልቅ ሆናችሁ እንኳን ትዝ የሚላችሁ አብራችሁ ያሳልፋችሁት ፍቅር እንጂ ብሩ አይደለም። ብር የሆነ ቁስ ነገር ነው የሚገዛላችሁ። ፍቅር ግን ልባችሁ ላይ ነው ተስሎ የሚቀረው እና ማወቅ ያለባችሁ ዩቱበር ስለሆኑ ብር አላችሁ፣ ለምን አይወልዱም? ብሩኬ ለምን እድሜዋን ይበላል ነገ ዛሬ እያለ እየተጫወተባት ነው ለምትሉ ሰዎች በአሜሯችን እንብሰል እንደግ ነው ያላተኝ እንጂ በብር እንደግ ብቻ አይደለም። ገባችሁ? ይሄን ነገር ማስተዋል አለባችሁ ብዬ ስለማስብ ነው። እኛና ሃይሚዬ እኔና ዛሬ ያደረገችው ነገር ምርጥዬ ነው። ሲቀጥል ሃይሚዬ የተወሰነ ነገር እየቀናሽ ነው። ኦ በመኪናዋ ሽቶ ይገዛላታል አለች። ሲቀጥል እንዴት ነው እንደልጁ አሁን ልጅ ሲወለድ ምናምን ማለት ነው። ታንዳንድ አንድ ታያለሽ ሃይሚዬ። ብሩኬ ፍቅሩ እንዳለ ልጆቹ ላይ መኪናዋን ይረሳታል ሁላ ማለት ነው። ኢቭን አንቺ ይገዛልሻል መኪና ገና። ሲቀጥል ደግሞ አገባባ ላይ ሃይሚዬ ስትና መኪናችን ስትል እንዴት ደስ እንዳለኝ። እናንተ ከዚህ በፊት በሳብር መኪና ተገጣ እያላችሁ እልልልልል እያዙ ልቀቁኝ ያላችሁ ሰዎች ደህና ናችሁ? መኪናችን አልሰሟችኋት? እና አሁንም በቃችሁ። ከዛ ከዚህ አትበሉ። ልጆቹ በጣም ብዙ ጊዜ ተናግረዋል። አላማ አለን ስኬታማ መድረስ አለብን ብለዋል። ስኬት ቦታ ላይ መድረስ አለብን ሲቀጥል ሀይሚም ልጅ እንኳን በስርዓት መታቀፍ እየቻልኩ አይደለም። የወንድሜ ልጅ እንዴት ነው የምታቀፈው? የሰው ልጅ ስታቀፍ ራሱ የተወሰነ ደቂቃ እጅ ላይ አይቆይም እያለች ነበረ እና ከዛም ከዛም አንግል ነው መረዳት አለባችሁ ብዬ ነው ማስበው፣ ቤተሰብ። አንዳንድ ሰዎች ደግሞ እንደዚ ብታስቡ እኮን ያልፈርድባችሁም፣ ግን በጣም ርቀት የምትጓዙ ሰዎች አላችሁ። በሰው ህይወት ውስጥ የራሳችሁን ህይወት ትውት አድርጋችሁ ሰው ህይወት ውስጥ ገብታችሁ እንደዚህ አድርጋለች እንትን የላትም እንትን የለውም። ምን አገባችሁ? ምን ቤት ናችሁ? እነሱ ኖራቸው አልኖራችሁ፣ ለራሳችሁ ተጠንቀቁ። በመጀመሪያ ደረጃ ማለት ነው፣ አታስቡ ሳይሆን አስቡ። አይዶን ከደን አይመለከተኝ፣ ግን እነሱ ደግሞ የራሳቸው ቃል የተገባቡት ነገር አለ። ይሄ ማለት ፍቅር ፍቅራቸው ኦቨር ሳይሆን ቀርቶ ላይሆን ይችላል። ገባችሁ ግን በመጀመሪያ ከፍቅር በላይ የራሳቸውን ክብርና ቃል ይቀድማል፣ መከባበር ይቀድማል። ይናና ሰው ይናና ቃል። በነገራችን ላይ የሆነ ነገር ቃል ተገባብቶ በመሀል ቃሉን ካፈረሰ ይናና ቃል ሁላ ገባችሁ አይደለ? እና እነሱ በጣም ይዋደዱ ሁለት ጥንዶች፣ ቀጣይ ደግሞ ተጋብተው ወልደው ስተዋቸው ምን የተሰማቸው ይሆን አላውቅም። ይህን ምለው ለአንዳንድ ሰዎች ነው። እና በጣም ውድ ፋሚሊዎች ይወዳቸዋል። እዚህ ጋ የበቃኛ በባይ